ያንተ ቪዲዮዎች ናቸው? አዎ የራሴ ነው። ለምንድነው እንደዚህ አይነት ቪዲዮ የምሰራው? የዛኔ አካውንት ያልንቀሳቀስ አለ እና ትኩረት ለመሳብ ብዬ አንድ ቪዲዮ ብቻ ይሄን ብቻ ሳይሆን ሶስት አራት ቪዲዮም ሰርቻለሁ ለዚህ ደግሞ ከልብ ይቅርታ ማለት እፈልጋለሁ። እድሜ ስንት ነው? አስራ ሰባት ገና በጣም ልጅ ነህና ትምህርት ማረለ አልማርም። ስራህ ምንድነው? ንስሪያ ማለት ስራ አስታውን ባለሁ የለኝም፣ ስራ የለ። በሶሻል ሚዲያ ስራ እንዲወጣልህ ትፈልጋለህ? አዎ እፈልጋለሁ። እሺ ይሄንን መልእክት ለእሱ ብቻ ሳይሆን ለእናንተም አዲስ መምጣት ለምትፈልጉ ኮንተንት ክሬተሮች ነው። እናንተ የማይጠቅም ነገር ባበረከታችሁ ቁጥር ሰዎችም ለእናንተ የሚሰጡት ጥሩ ነገር አይኖርም። በቀጣይ ኮንተንት ክሬተር መሆን የምትፈልጉት ከእናንተ ለሰዎች የምትሰጡት ነገር ካለ ብቻ ሚዲያ ላይ ነው። ከዚህ በኋላ እንደዚህ አይነት ኮንተንት እንዳትሰራ። አልሰራም። ለዚህም ደግሞ ማበረታቻ በአማዚያ ኮስሞቲክስ ስም አስር ሺህ ብር እንሰጣለን። ብልህ መሆንን ማንም አይጠላም እና ብዙ ጊዜ ብልህ እንድትሆኑ አንድ ምክር ልምከራችሁ ምንድን ነው? ብዙ ጊዜ ስለ ጥሩ ጎናችን ከሚነግሩን ይልቅ ስለ ድክመታችን ለሚነግሩን ሰዎች ትልቅ ክብርና ቦታ ይኖራል። ምክንያቱም ጥሩ ጎናችንን ኦልሬዲ እየኖር ነው ያለ ስለሆነ ምንም እንትን የለውም። ደካማ ጎናችን ግን ብዙ ነገር እያሳጣን ያለ ነገር ስለሆነ ብዙ ነገር የሚያሳጣንን ነገር ለሚነግረን ሰው ትልቅ ቦታ ብንሰጥ ነው አሪፍ የሚሆነው። ስሙኝ በቃኛ ንቅር ያለኛ ኮ ምን መራመድ አይችልም በፊት ስለሆነ እኮ የቀደመ መስሎታል። ምን ነው ሂድ፣ እኛ እንቆያለን። እሺ ምን ነው ቢያንስ ልጠብቃችሁ እንኳን አትልም እንዴ? ከቤት እኮ አብረን አልወጣንም። ቢሆንም ግን ቢያንስ እስካሁን አብረን ነበር። መንገድ ነው ያገናኘን። አብረን ስለተጓዝን መዳረሻችን አንድ ነው ማለት አይደለም ምናልባት እስከዚህ ብቻ ሊሆን ይችላል፣ የተፈቀደልኝ ምኑ፣ እናንተን መሸኘቱ። እናንተ ተህል ልትሄድ ነው? አው ራስ ወዳድ ነክ፣ ራሱን የሚጠላለ እንዴ ሰው ይጠላሃል። አህያ ሆኜ ከሚወዱኝ አንበሳ ሆኜ ቢጠሉኝ ይሻለኛል። መንገዱ አላጠረ፣ እግራችሁ አልተቆረጠ። ከመጣችሁኑ ከቀራችሁም የራሳችሁ ጉዳይ። ማንም እንዲያደርሰኝ ከቤቴ አልወጣሁም። በዚህ ልባችሁ ስመለስ እንጂ ማረፊያ ላይ አላገኛችሁም። መልካም ጉዞ። ህይወት ለደካሞች ቦታ የላትም። ጠንካራ ሆኜ ሳይሆን ድክመቴና ጠንክሬው ነው። በደግነት ጥላ ውስጥ ተጠልሎ ከሚሰሩ ክፋቶች ይጠብቃችሁ። እንዴት ነው እንዴት ነው ሰላም ነው እንዴ? ጓደኞች አይደለ? አይ፣ እንተዋወቃለን። አብራችሁ ስትሰሩ ያየው መስሎኝ። በስራ ተገናኝተን ስቶሪም ትደራረጉ የለ። እንዲ አጋጣሚ ነው። ይሄን ሁሉ አሳልፎ ሰው እንዴት ጓደኛ አይሆንም? አብሮ መዋልና ጓደኝነት ይለያያል። ወይ ደህና ነሽ? አይደለሁም ባክሽ። እሺ በቃ ማናት ጓደኛዬ ናት ደና ለመሆንሽን ን ስትነግሪያት ምን አለችሽ እደውላለሁ አለች ደና እንድትሆኚ ለመመኘት እንኳን ጊዜ ከሌላቸው ሰዎች ጋር እንዴት ነው ጓደኛ የምትሆኚ ያው አልተመቻት ይሆናላ እንደነዚህ አይነት ሰዎች ማይመቻቸው ደና ለመሆናችንን እስኪያቁ ድረስ ነው ሲያቁ ግን ጊዜ የላቸውም በእኛ ህመም ለመደሰት ጓደኛ ለመሆን አትቸኩይ ተዋወቂ ግን እንግዲህ እኔ ያወቅኩትን መራቅ አልችልም ማጣት ልመድ ጥሩ ጓደኛ የሚገኘው መጥፎ ጓደኛን በመተው ነው አሁን እኮ ሰው አይገኝም ዙሪያሽን ከአንቺ በተሻሉ ሰዎች ጠሪ። በተለይ በተለይ በሚረዱሽ በሚያስቡልሽ። እኔ በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶችን ስልክ ሰጥሻለሁ። በጸሎታችሁ አስቡኝ በያቸው፣ አይረሱሽን። አንቺም ከምትሰሪው ስራ አስራት በኩራትሽን እነሱ ለሚያሰሩት ገዳም እንዲውል አድርጊ። አስራት በኩራት የሚሰጡ ሰዎች የእግዚአብሔርን ንብረት መልሰው የሚሰጡ ናቸው እንዲል ቃሉ። አንቺም ከቤተ ክርስቲያኑ ቅጥር ከቃሉ አትራቂ። ይሄ የገዳሙ አካውንት ነው። ይሄ ደግሞ የአባቶች ስልክ ቁጥር